ትንሽ የቸገረኝ ያለው የሰሊና እና የዋርስ ጉዳይ ነው። ለጊዜ ደት እናስተካክሏል እያስባል ነው፣ ግን ዛሬ የባለችት ታርታኛለች። ባለፈው ከሰሊና ጋር የተፈጠረው ነገር ያለችው ትንሽ አግሬዚቭ ነገር ሆና ስታወራኝ ነበር። ዛሬ ምንም ለማግኘት ስትደውል ምናልባት የሰሉ ጣፍንታ ይደርስኛል ስላሰብኩኝ ውጭ

ግን አለ አይደል አንዳንዴ፣ አይገባት በአንተ ስለመጣባት ነው እንጂ እሷ የሚሄድ አይደል እንትን ብላ። ግን አለ አይደል አንዳንዴ ደግሞ ደረጃ ብትሄድ የተወሰነ ጊዜ ከእሷ ጋር የተወሰነ ጊዜ ከዚህ በኋላ ራሱ ከሰሙና ላስታረቃቸው ይህ ለዚህ ማለት ተርታናቸው በቃ ወይ አስማምቻቸው ባለበት ሰዓት ላይ እሱ አሁን የታረቀው ከአንቺ ጋር አይገናኙ ስለተሰማ እኔም

እኔ የእሷ ጓደኛ ፍቅረኛ ከሆን እኔ እያለ ሌላ ሰው ከእሷ ጋር የፍቅር እኔም ደግሞ እሷ እያለች የሌላ ፍቅር ጓደኛ ነበረች እሷ እያለች ጓደኛ ሌላ

ፋይናሊ ከዛ በኋላ እንዴት ነው የሚደረገው? ይሄን ነገር ረዳብለን ካላወራንበት እና ደግሞ ይሄ ለሰሊና ያለኝ ሌብሮ እንደሙ ምንድን ነው ዝምድና ማወቅ አንቺ እንኳን ረጋ እሷ ሚፈልገው በቃ ይሄን ይቸገራል እንድታገባት ትንሽ ጠብቄ ነበር መልክታ ያለበችው እና ነገር እኔ ነገር ነው ቦታ ቦታ እንዲይዝ ነው። ምንም በማስበው ልክ እስቲ ኮሜንት ላይ እናንተ የእኔ ቦታ ላይ ራሳችሁን አስቀምጣችሁ እኔ አብሮ አደጌ እህቴ ነች። ሲያልፍ እንደውም አንድ ግቢ አንድ ግቢ ስር ማህበር ቤተሰብ ስር አብረን ነው ያደግነው። የሷ እናት እያጠባች የሚያሳደገች የኔ እናት ገበያ ስትወጣ ማለት ነው ጉሊት ስትሰራ እና፣ ላይክ የጥብ እህቴ ነች። እና እንዴት ነው ማስረዳት ያለብኝ? ላይክ እንደምንት ራሱ እኮ ማለት ነው እሷን ማግባት ራሱ አልችልም። እንኳን አብረን ያለው ነገርና ማግባት አልችልም፣ አይፈቀድልኝ። እህቴ ነች። ይሄን ነገር በምን ዐይነት መንገድ ነው የነሰው ማስረዳት የሚችል? በጣም እኮ ግራም ያጋባ ነገር ነው። ማለት አንድ ብቻ እስቲ ብቻ ነው ወይኔ፣ ሳይገባ ከርቶ ከሆነ እስቲ ኮሜንት ላይ አስቀምጡልኝ። በቀጥ ወይ ትክክል አይደለም። እናንተ በቃ እስቲ ምን ነገር ቪዲዮ ማየታቸው ስለማይቀር እስቲ እናንተ ነው ልትሆናም፣ እስቲ በኮሜንት ለመጀመሪያ ጊዜ ነው ምን ነገር የጠየኳቸው። እንግዲህ እኔ አቅራብ ያለ ያለ ሰው ምናምን ሰማከኝ ልክ እንደሆንኩኝ ነው የሚነግረኝ። እና አቅራብ ያለ ሰው ደግሞ መቼም ልክ አይደለህ እንግሊኛ ይችን ማየት ነገር ነው ከሆነ እኔ ጋር እና እነሱ ደግሞ ደግሞ ያለውን ነገር ሞር ከእኛ እናንተ ትችላላችሁ። ምክንያቱም ኒውትራል ናችሁ። ነፃ ገለልተኛ ሆናችሁ ና እስቲ ያለውን ነገር ከምችለው ከአቅሜ በላይ ሆኖብኛል ማለት ነው።